ወይ እኔ እናሽ ሆናለን ዋች እና ጂጂ ሆናታች፣ የተነቃብኝ እንደሚሄድ በምን እንደተነቃብኝ ታውቃላችሁ? በምን እንደተነቃብኝ ድምፁን ከዚ ጨምሬ የሰማኝ እንጂ አይነቃም ነበር።

ምን ጨዋታው አልጫወት ምን አርጊ ነው ትሬኒንግ። ሰዎች ግን አረ ተው ተው፣ በጉልበታቸው አምላክ። እኔ ከፈለኩት ሰው ጋር ልጫወት። ምን የሆናችሁ ነው ወይ ምን ይሻላችኋል? እንደ ተው ስማ አሁን አንተ አቅም ኖሮ ምናምን ላይክ በዩኒቨርስ ምናምን ላይክ ቤተ አንቺ እና ጂጂ ነው። ስሚ ማርያምን፣ ኤቭን አንቺ እና ጂጂ ሆናችሁ እራሳችሁን ችላችሁ ገጣችሁ፣ እኔ ቁጭ ብዬ ነው የማያችሁት። እንችላችሁ እራሳችሁ እኔ እስካሁን እያጫወትኩ ነው እያልኩ ገጣላችሁ። ኦኬ እሺ ዩኒቨርሳል ከፈራሽ ማንበሳ ማ ገባ እኔ ይዘውዬ

በንጥል ትጫወታለች። አንድ ጌ ምንጫወት ዋንዳን እኔ እናንተ እንደፈለግሽ፣ ደስ ይላል አማርኛው። እሺ ስማኝ ግን ጊፍት የለውም። ያለ ጊፍት በቅቅጣት አለው የለውም። በአንድ ሞተር እንጫወት ችግር የለውም። እን ማንን ተማምኖ ሰው አለው። ማነው? አይ በአንድ ሞተር ሊሆንና ሁኔታውን አይቼ አንድ ሞተር እያልኩ እየጨመርኩ በዛው አንበሳ እንዳልደርስ እንጂ። እሺ በቃ ጂጂ፣ እንግጠምና እንልክልሻለን፣ ልሻለን እሺ፣ ለአራት እንጫወታለን። ጂጂ ስታክ ስታካርጋ ነው። ስማሙን ድምፅስ ቅዱስ እንዴ! ስታርገሽ ነው ጂጂ። አላደረኩኝም። ምን ነው እያያዎቹ ነው ስንት ሰዓት እንዲሰጥብሽ ተቀምጠሻል? እስታከርጅሽ እየሸጠኝ ነው እኔ ተመልሰን እንድልክልሽ እኔ እና እሱ ዋን ዋን ላይ ነው። እንዴት? እሺ ታዲያ ይሆናል ለብቻ ለጥለን መላክ አንችልም። አይቸግርም። እናንተ ተጫወቱ፣ ሁለታችሁ ስለ ሶስት ተጫወቱ፣ ቁጭ ብላችሁ ተጫወቱ። እንደ እኔ የሚሰጠኝም የለም ቁጭ ብዬ ነው የምባያችሁ። ምን አሰብከ አሞራው እና ለሶስት እናድርገው ዝም ብለን እሷ በቃ ሁለተኛ ቱታ ሶስተኛ ቱታ እናዋለ ለሶስት ማ ከሆነ እንዴት ይሰጣ? ወይ ደ ኤሊሚኔሽን ለምን አንጫወትም? የመጨረሻ እያልኩሽ ያለሁት አንድ እኮ ነው የምትጫወቱት። እኔ እኮ ጫዋች እኮ ነኝ፣ ዳኛ እኮ ነኝ። አይሆንማ፣ አይሆንማ ጂጂ ግላቭስ እንዴት እንትን ይለናል። እንዴት እኔ የሚሰጠኝ የለም፣ እባክሽን ሶስተኛ ነኝ። አዞ ኦኬ፣ እናንተ ሌላ ነው። እንዴት እንዴት ነው የምትጫወቱት? ዋን ዋን እንደዚህ ፌስ ቱ ፌስ ልንጫወት ነው። ለዛ እኮ ነው። ለምን ፌስ ፌስ ት ትችላላችሁ እኮ እኮ እንትን ነዋ። የሚሆንብን ኢሊሚኔሽን ነው የሚያጫወትብን። ከፈለግ ትጫወታለንቸው አሎ በጣም ከፈለጉ ይጡ። ተያቸው ጂጂ፣ እነሱን ኮመንት ላይ ያሉት እና እንድትጫወት ቢታምን አስብሽ ዋን ዋን እኛ አለው ጂጂ ምን መሰለሽ፣ ዋን ዋን ተጫውተን ማለት ነው፣ ከዛ አንድ ሰው አስገብተን ለአራት ብንጫወት ነው ብለው እኔ እና እሱ ፌስ ፌስ እንድንገል አው ጂጂ፣ እንደዚህ እናድርግ። በቃ እንልክልሻለሽ እንጨርስላለሽ። እና ግን ናቸው ግን እንደዚህ ተመልካቾች፣ ዋን ግን ይከብድሻል። አንድ አንድ ሞተር አንድ ጌም፣ አንድ ሞተር አንድ ጌም ይከብድሻል። አንተ አትናቀኝ፣ አታናደኝ ሁሉ ፈጣሪን ተማምኛለሁ። የሚገባው በእውነት እኔ እግዚአብሔር ምስክሬ ነው፣ ሰው የለኝ። አሁን ገና ሁለት ሶስት ነው የተጫወትኩት። አንድ ቤስት ሶፍት ስሪ እናድርገው፣ ዋን ዋን እናድርገው። ቤስት ሶፍት ስሪ ነው።